እነሱ ብቻ ቁጥር ጽፋ ይልካሉ ከዛ እርዳታ ይቀበላሉ። ወንጌል በኢትዮጵያ ተሰበቀ ማለት ከዛ ዋይታ ሲደ ገዘብ ልትቀበል እሱ ነው አበረ ነው ማን የኦርቶዶክስ ማነሱ ነው አበረ ነው በጣም የታዘብኩት በቃ በጣም አሁን በሱ ቤት እኔ ሰውን መሳደብ ትቻለሁ ተራ ሰውን መሳደብ ትተሃል የሃይማኖት አባቶች ጋር ተቃራኒ ሃይማኖት ጋር መሳለ ስድብ ማለት እኮ በስብስቅ መሆን ብቻ እኳ አይደለም። ስድብ ከንቀት ነው የሚጀምረው። ስድብ ከተለያዩ ቃላቶች መጠቀም ስድብ ነው። ሴትዮ ብሎክ አርግልኝ ቺ አንዳለች ጋንጃ፣ ጋንጃም ደሞ ይሄ የሆናቸው እኔ እንዲያውም ልርዳችሁ። እናንተ የሰሞኑ ጴንጤዎች ማለት ነው ምን ታደርጋላችሁ መሰላችሁ? እኔ ያቃሉ ብዙ ጋንጃ የሚያጨሱ ሴቶች እዚህ ላይ ያሉ ስማቸውን ልስጣችሁና እዚህ ቲክቶክ እነሱ ጋር እየሄዳችሁ ጌታ ይባርክሽ፣ ጌታ ያድንሻል። ምክንያቱ እኔ ጋንጃ የሚያጨስ እንዳላቃለ። አሁን እዚህ ጋር አየሩስ የምትባል በጋንጃ ያለቀቻለች። አንዳለች ደግሞ ቢርቤራ ፍራንክ ፈርታለች። በቀደም ጋንጃ ልትገዛ ሄዳ ልጆች አግኝተው ሊረግጧት ሲሉ አልቅሳ መታለው። እሷን ጋንጃ ታጨሳለች፣ በጋንጃ ያበደች ናት እሷ ጋር ሂዱ። ብዙ ጋንጃ የሚያጨሱ ሰዎችን ልምራችሁ ክምስ በዚህንስ እስማማለሁ። በጥሱ በጥሱ፣ አንድ ሚሊዮን ብር ከአንድ አንድ ሚሊዮን ብር ነ አንድ ቢሊዮን የኢትዮጵያ ብር። ብሩማ ገብቶላችኋል፣ ገብቶላቸዋል። አንድ ቢሊዮን የኢትዮጵያ ብር ታረጉና አንድ ቢሊዮን የኢትዮጵያ ብር ታረጉና ከዛ እሱ ከመሬት ጋራ ከጠባቂ ጋራ ትሰጡኛላችሁ። ኦኬ። ከዛ እኔ እያንዳንድ ሶሻል ሚዲያ ላይ

እናንተ ስለማታውቋቸው እኔ ያሳያችኋል። በተለይ ልንገራችሁ የኢትዮጵያ ልጆች ሆስፒታል ከመቶ የአይምሮ በሽተኛም ሰባው የኢትዮጵያዊ ነው። ለምንዛት ሄዱም እኔ ጋር ምናስመጣቸው እኔ አይምሮ ያብዷል ስታዩ ወስ እኔ ጨልጅ ያለው ጨልጅ ያለው ሄጅ ልመርመር ዶክተር ጋር ሄጄ እኔ እኮ ይሄ እንደ ተራው ኢትዮጵያዊ ብቻ ኢንሹራንስ እኮ አደለው ፕራይቬት ይሄ እንደተራ ይሄ እነዚህ እንትና እና ከሌ እንደሚያወሩት አይደለም። ሄጄ መታከም እችላለሁ። ከዛ ላረጋግጥ ልምጣን ነው። ከጨለልኩኝ እውነትም ጨልያለሁ ነው። ጸልዩ ልኝ ይላል። ፔንጤ ሆኚ ጌታን ተቀበይ፣ የናትሽ ይኸው፣ ይኸው እኔ በጣም ባለጌ ነኝ እንዳሰርባችሁ። ኦኬ ጌታን አታውቂ አታውቂም። አንቺ ጌታ ሚያሰው እንደዚህ አይሆን ውጡ ከቤት አንድ። ሁለተኛ ነገር ደግሞ ልጸልልሽ ሌላ ነገር ነው። ጌታን መተቀበይ ማለት ለኝ እከክ አርፈሽ ቁጭ በይ ማለት ነው። የምትነጥቅኝ ጌታ የለ፣ የምትሰጭኝ ጌታ የለ። ሁለት ሶስተኛ፣ አራተኛ እኔ ጋር አትምጡ አልቆሸሽኩም ይበለች። ዋይት ሃውስ የመሰለ ቤት ከእናንተ ኑሮ የእኔ ኑሮ ይበጣል። ዋይት ሃውስ ኢየሱስ ይወድሻል። ምን አባሽ አገባሽ? ምን አባሽ አገባሽ? እየሱማ ስለሚወደኝ ነው አናተ ላይ ቁጭ ያደረገኝ። አንዳት ነገር ኢየሱስ ነኝ እንደሚወደኝ ቅኝታ ሄዱ። ሆስፒታሉ ሄዱ ሄዱ በጦርነት በድህነት ትናንትና የካቶሊክን ጳጳስ ሰብታቸቸዋል። የመጀመሪያው ስራ የሚሆነው ምንድነው ብለዋል? አለም ላይ ያለውን ጦርነት በሙሉ ማስታወቅ ብሏቸዋል። አያችሁ፣ አያቸሁ የእግዚአብሔር ሰዎች ይውላችሁ መጀመሪያ መሄድ ያለ ቤቱ ጋር ኖረ ታቃድ በጦርነት የሚታመሰው ጋራ በርሃብ የሚታመሰው ጋራ እነሱ ጋር ሄዱ፣ እነሱ ጋር ሄዱ። እኔ ይኸውልሽ አብ ከሚኖርበት የበለጠ የጸዳ ህይወት ያለኝ ሴት ነኝ። ኦኬ፣ የጸዳ እግዚአብሔር ሲያከብርሽ የክብር ቦታ ቁጭ ያደርገሻል። ምን ታደርጋላችሁ? ሊጋራ ነው ወይስ ምንድን ነው? መፈመስ ፈለጋችሁ ጂጂና ዮኒ ማኛን ፔንጤ አደረግን ምን ነበርኩ እኔ ምን ነበርኩ ሙስሊም ነበርኩ ኦርቶዶክስ ነበርኩ አይደለው እኔ ክርስቲያን ነኝ ከእናንተ ጋር ግን ህብረት አላደርግም በህግ አምለክ ሄዱ የተቸገረ ሰው ጋር እኔ ጋር ግለን ምንኖር አደለም ነገራቸው እስኪ ቤቲ እኔ ስንቴ ነው ማውራላቸው እነዚህ ሰዎች ዩኒድ ጀሰስ ይላቸዋል ሄደው

ራሴ ነፋ ምድረ ሰገት ሊበሉል ምን ተፈጥሮ ነው ምን ይፈጠራል? ይኸውልሽ፣ ይኸው አህያ ልጅ ሊበላቸው ገባ። ይኸው ከዛ ሰዓት ጀምረው ይዘውኛል ይዘውኛል። ኢየሱስ ይወድሻል። ኢየሱስ ያድንሻል። እሱማ ከሆን እኮ ቀን ሙሉ እኮ ነው የሚውልበት። በቃ ቀን ሙሉ ዘበነ ይላል ዘበነ የሆነ ነገር በቃ እንዲ ያለ። ዛሬ ትክክለኛ ጦርነት ለመክፈት እንደሚፈልግ እኮ ስሰማ ምንድን ነው ያለው? ቆይ ትንሽ ቀን ነው መልስ እንሰጥበታለን። በሙስሊሞች እና በክርስቲያኖች ኦርቶዶክሶች እና መልስ መሰጠት አለበት። ያ ደግሞ ምስኪን እናቴ እዛ ኢትዮጵያ ይሄ አሁን የሚከፍተው እዚህ አሜሪካን ቁጭ ብሎ ነው። ያኛው እንዳልክ የኔ እናት እኔ እናት ያለ መነጋገር የምፈልገው ከኢየሱስ ጋር ነው። እሱ ራሱ ስብትዩ ላየ እንዲህ ስለ ኢየሱስ ሲጀመር አለ። ኢየሱስን የማያውቅ ሰው ጋር አላውራም አለ። አይፈልግ፣ ያውቃለው፣ ነፍስ እንደሚያስከፍል ያውቃል። አጀሩ ሶፋ ላይ ቁጭ ይላል። በአሜሪካን ሚኒቴር ይጠበቃሉ። ከዛ ቁጭ ይልናል። ዘበነ አበነ ገደመ እያለ ጦርነት ደግሞ ሊከፍትልን ነው ማለት ነው። ሌላ ሁለተኛ ጦርነት ከፖለቲካው ያለፈ አሁን ደግሞ የሃይማኖት ህዝቤ አስራ ሀያ ሺ ስራውን አይሰራም አይላል የቤት ኪራይ ሲመጣ ቁጭ ብሎ እኮ ነው እያንዳንዱ ሰከንድ እንዴት አድርጌ ብር ላገኝ አይልም። ይሄ እነዚህ ብር ይሰላሉ ከላይ የሆኑና ከዛም ይላሉ እየሱስ ያድናል። እየሱስ ያድር ሲሉት፣ አዎ እየሱስ ያድናል። ኦፍ ኮርስ ያድናል። ተንቀሳቀስ ትንቀሳቀስ ያድናል፣ ይረዳል። ሮቶ በሙሉ ቲማቲም ጨምሬ እሱ እኮ ነው ኔ ግራም ይገባኝ ወይ ደግሞ ኦርቶዶክስ ውስጥ ያለውን ስህተት እና ችግርን ያለው ነው። ያ ስህተት ምን አገባኝ? ግኝት ሳገባኝ እኔ ማቃሉ ኢየሱስ ነው። የቱ ጋር ስህተት የቱ ጋር ሳዳምጣችሁ እኮ እኔ ማዳምጣው ራሴ ነው። ማንም የጻፍሽ ማላዳምጥ ራሴ ነው። ራሴን በቃ ራሴ ህልሜ ለራሴ ነው ማዳምጥ። እንደ አለቃ ገብራና የሚጻፉት፣ አባባ ገብራና የሚጻፉት፣ አማማ ገብራና የሚጻፉት ላይ ቁጭ ብዬ ሰው የጻፉ ላይ መከራከር ምን አገባኝ? እግዚአብሔር ሲፈልግ እኮ ራሱ እኮ ይመጣና በጆሮ ላይ ይጮሃል፣ ይነግራል። መልዕክተኛ ያስፈልግልኝ አላስቀምጥ እኮ አሉ ልጅቷ።

እዚህ ሰው ጥሪ ያስፈልገዋል። በስነ ስርዓት መጸለይ ያለበት ሶፋኒ በጣም መገለጥ አለበት። እና እኔ በዚህ አጋጣሚ ያለ እዚህ ሰው አናቱ መፍረስ አለበት አናቱ ሞት አቀራኒ ው ወደ ማሰር ሶፋኒ እባክ ጎራ በላይክ ላይ ያሉ አርባ ምናምን ሺህ አጋርቶች ባንተ ምክንያት አማራው ክልል እየታመሰ ምድር ተጨድቃለች። እባክህ ላይ ላይ ያሉ አጋንንቶች በመገለጥ መንፈስ ከአንተ እንዲወሰዱ ወደ እና ወደ ውጭ ሀገር ሲሄድ ራሱ እንደዚህ ፕሮሰስ አድርጎ ምናምን ይሄዳል። አይደለም መንፈሱ ነው፣ በሱዳን በኩል የሱዳን ውጣንቲ ብሎ ያሻገረው ያንን ይስ በ እንግዲህ ገረሰሳ አምናለሁ። የሰውን እንትን ስትሉ የራሳችሁ እንደዚህ አስቀያሚ አስቀያሚ ሰዎች አሉ። ስለዚህ እኔ ህብረት አልፈልግም፣ መርፈት ብለህ ምንም አይነት ህብረት አልፈልግም። ቴንኪው ኢየሱስን ተቀቢ የሚለብሰው ለእኔ አልቀው፣ ከምንም በላይ አልቀው አጠፋዋለሁ። አልቀው ይህን ውቁ ኦኬ። አትበሉኝ እንደዚያ። ወይ ሁሌ ነው ኦሮሞ አደለሽ የሚለኝ ሰው ይኸው፣ አፈር ከድሜ ነው የማበላው። አፈር ከድሜ አትበሉኝ ብዬ መጀመሪያ ጊዜ ተናግሬያለሁ፣ በስነ ስርዓቱ እንደዚህ እንዳትበሉኝ ተናገ ተናገር ያለው ሳሚ እዚህ ጋ ሆኖ ሳሚ እንደዚህ አትበሉኝ ብዬ በክብር ተናገር ያለው ብያለሁ። ግን አበዛችሁት፣ አበዛችሁት ከዛ ላይ በጣም አበዛችሁት፣ በጣም አበዛችሁት። ወደ ጌታ አይባልም አንተ እከክ ታውቃላችሁ። በቃ ክርስትና እንደዚህ መሆኑን ያየት። ይሄ ልጅ በቀደም ዕለት አመነ። በወሩ ወር እንኳን አልሞላም፣ አንድ ሳምንት በቃ አመነ፣ ደስ አለው፣ ከሱ ጌታን ተቀበል ተብሎ በዚህ ላይ እንዲሲባ ሲባ ሱፐር ማርኬት እንኳን ሄደ፣ የሆነ እቃ መግዛት በጣም ይከብዳል። እኔ አሁን ከዚህ ሱፐር ማርኬት ልሄድ ብል መኪና ካለኝ በመኪና ሄዳለሁ፣ ከሌለኝ በእግር ሄዳለሁ። የሆነ ሰዓት ይወስዳል አይደለም የሆነ ነገር ውስጥ ብቃ ለመግባት እንዲህ ቻኩሎ እንደገባ ቻኩሎ ነው የሚወጣ። በጣም ሊነገረው ሊመከር ሊማር ሊጸለይለት ይገባል። በጣም ይገባል። እሱ ራሱ በሚሊዮን የሚቆጠር አጋነት ነበረብኝ እያላችሁ በአምስት ደቂቃ የምታወጡት አጋነት ሊኖር አይችልም። ነገ የምትዋረዱት እናንተ ናችሁ። እንዴት ላሉ ያመድ የተናገረች ፓስተር እህታችን ዛሬ እሱን እንትን ካላልሽና ካላቆየሽ ነገ የአንቺ ክብር ነው የሚቀንሰው፣ አንቺ ያለው ክብር ነው የሚቀንሰው። በጣም ሊመከር ይገባል። በጣም ሊመከር ሊጸለይለት ሊማር ቢያንስ የስድስት ወር የሰባት ወር መንፈስ ቅዱስ ሊቀርበው ራዕይ ሊታየው ብዙ ነገር አለ። እንዴት ነው እንደዚህ በቀላሉ ዘው ከዚህ በፊት እንደዚህ ገብቶ ወጣ። ልማዱ ነው። እዛ የሚገባ ሊወጣል እዛ የሚገባ ሊወጣል እዛ የሚገባ ለምን ፐርፐዝ ነው የሚገባው? ለመዳን ነው የሚገባው? ለማረፍ ነው የሚገባው? ለምንድን ነው የሚገባው? አብኤን ገኔ መልስን ያጣሉት ስቲል ነው ድረስ ይህንን ትመልሳላችሁ። እውነት እኔ በጣም የተናደርኩት እሱ ራሱ ታውቁታል። ጂጂ በጣም ተናደር ኮርስ ኦፍኮርስ ነገር እንደምታዋርድ አውቃለሁ

እኔ አሁን የእህታችንን ድምፅ ድምጽ ባሰማችሁ ስነ ስርዓቷ፣ አወራሯ፣ ክብሯ እንደዛ ነው መሆን ያለባችሁ። እኛ እኮ ያንን የሆነች እዚህ ጊኒ ወደ ጌታ ስመጣ እንዴት እንዴት እንዴት እንደምናገር ራሴ ማወቅ አለብኝ። መጀመሪያ በጣም ልጸልይ ይገባል። በጣም ይሄ አለም መቅረት እንዳለበት ነው ማለት ነው። ዝም ብለሽ አንድ እግርሽ እዛ አንድ እግርሽ እዚህ ሆኖ ነው እንዲ መጭ እንጸልይልሻለን ነው ይባለ ለጸሎት እናስብሻለን፣ እንጸልያው ሌሎቹ እንደሚሉት ማለት እንጸልይልሻለን። በቃ ተኛ ጋር ህብረት እንድታደርግ ወደ ጌታ እንድትመጪ አለ፣ ወደ ህብረቱ እንድትመጪ ነው የሚባለው። እኔ እግሬን አስቼ አውቅ እንዳያረጥሽ እንዳለራገጥ ባለጌ እንዳታስብልኝ በኋላ። እኔ አልፈልግም፣ እግዚአብሔርን በእምነት መነጋገር እኔ አልወድም። ከተስ እኔ እግዚአብሔርን ለራሴ እንጂ የማመልቀው ለሌላ ሰው አደለ፣ ሌላ ሰው ልራገጥበት፣ ሌላ ሰው ላስቀይምበት አደለ። ቀልድ የለም። እኔ እናቴን እኔ ለማንም ክብር ላይኖረኝ ይችላል። እምነቴን እና ማንነቴን ግን ስቶ አቁ ገና አልችልም። ብዙ ጥያቄ አለ፣ ብዙ ጥያቄ አለ

ስለነበርኩኝ ጊዜ ውስጥ ዘልም እኔ አሁን እዚህ ላይ ስንት ትልልቅ ሰው እኮ ሚያይ ስለነበርኩኝ ጊዜ ውስጥ ዘልም፣ በዚች ባለፈው ህይወቴ እንኳን በኦርቶዶክስ ቤት ውስጥ ያገኘቱን ነገር አለ፣ የተባረኩበትም ነገር አለ፣ ያላመንኩበትም ነገር አለ። ነው እ ተሳስተዋል። ስህተቱ የሚያውቅ አንድ አምላክ ብቻ። የቱ ጋ እውነት የቱ ጋ ስህተት፣ ሁላችንም እጅ ስንጠቋቆ፣ እዚህ ቤትም ችግር አለ፣ እዚህ ቤትም እሳት አለ፣ እዚህ ቤትም እሳት አለ ያ ፍጠጥ አርጎ እነዛ ሲጠይቋቸው ቁጭ ብለን እናያለን። እነዚህ ፍጠጥ አርጎ ሲጠይቋቸው ቁጭ ብለን እናያለን። ያ ሁላችሁ አምኤ እንደምን ሆናችሁ ነው የምትወጡት? ምን ሆናችሁን አሜ እንደምትወጡት? ኦኬ ምናምን ነገር ሆናል። ሁላችሁም ጋጠ ይሄ ደግሞ ብዙ ሚስጥራዊ የሆኑ ነገሮች አሉ። ያ ለዚህ ነው ይሄ ሁሉ ዓለም ላይ የምታዩት ፈተና በሙሉ። ያልገባን ነገር አለ፣ ያልገባን ነገር አለ፣ እንዲገባን ያልተፈለገ ነገር አለ። ስለዚህ እኔ ግን ማናችሁንም የማልፈልግም። ራሴን ነው የማምነው። ራሴን ነው የማምነው። እኔ በተለይ ደግሞ ላስትየር እኔ እመቤቴ ራሱ ናት ያናገራችሁ ማርያም። ያ በቃ ራሴን ነው የማምነው። ራሴን ነው የማምነው። ሊግ ነው ያለው። ደስተኛ ነኝ እግዚአብሔር ምስክሬ ነው። በጣም ደስተኛ ነኝ። ሁሌ የምጠይቀውም ጥያቄ ስለተመለሰለኝ ሊግ ነው ያለው። እንጂ እኔና ሳምሬ እዚህ ቤት ትልቅ ጦርነት ትልቅ ጦርነት ነበር። እኔ ጴንጤ፣ እሱ ኦርቶዶክስ ተከባብረን መጠሩ ከልጆች ከነሱ የኦርቶዶክስ ቤት ውስጥ ያደጉ ነው። ስለነሱ ስል ቤተክርስቲያን ሄዳሉ። አመኝበት ግን አልነበር ቤተክርስቲያን ስለ ስለሄድኩኝ ስላልሄድኩኝ አለ። ግን ለራሴ የታየኝ ነገር በ ለራሴ ውስጤን ሊነካኝ ይነካኝ ደስ ያለኝ ነገር አለ። እግዚአብሔር ደግሞ ብዙ ነገር

ሄድና ጠይቃችኋል አላለ እነሱ ሄድና ጠይቅ እኔ ያለ እኔ እንደዚህ አይነት እኔ አንደኛ ነገር እኔ የነካሁት ነገር እሳት እኔ በእንደዚህ አይነት ጦርነት የሚፈጥር ነገር ውስጥ አልገባም። በቃ አልገባ ሰው የፈለገውን ድንጋይ ምን ሲፈልግ ሲፈልግ ጣራ ምን ሲፈልግ ዛፍ ይምን ሲፈልግ የፈለገውን ይመን እኔ አያገባኝ። እኔን የሚያገባኝ እኔና ኔ ነው። በጊዜ ምንድነው የሚሰማሽ? ውስጥሽ ምንድነው ፊልም የሚያደርገው? ምድር ላይ ያለውን እያመናችሁ ምድር ላይ ያለውን እያከበራችሁ፣ እሷ ምናምን በጣም ያደብራል። ሰው እንኳን የሆነች ካምፓኒ ኖሮት እንኳን እኔ ያድናል ይላል። ስራ ያስፈቱ ነው። ኢትዮጵያ ፒፕል ዩሴሚ ነገር እነዚህን ከረዶች አስተምራችሁ ላኳቸው አትሊስት